እንግዲህ የአንተ ቲያትሮች መንግስት ቤት መግባት ስለማይችሉ የራሳቸው ቤት ሊያስፈልጋቸው ነው ቀንዲል እንደገና ተብሎ የተጀመረ ነገር አለ እስኪ እንደው ስለሱ አጫውተኝ አዎ ይኸውልሽ እኔ ቀንዲል እንደገና አሁንም ዝም ብሎ ሜዳ ላይ ነው እኔ ምን መሰለሽ በሁለት ሺህ ሁለት አካባቢ ላይ ወያኔ ገና ስልጣን እንደያዘ ሁለት ቦታ ሁለት ጥያቄ ጠየቅኩኝ አንደኛ አዲስ አበባ በአካችሁ መሬት ስጡኝ ቤት ነበረችኝ እና ያችን ቤት ሽጬ ቲያትር ቤት ልስራ። ምክንያቱም ትልልቅ ሰዎቻችን እነ መንግስቱ፣ እነ ጋሽ ጸጋዬ፣ እነ ምናምን የምታያቸው ታላላቆቹ ትንን ኦፍ ኮርስ ምንም ሀብት ላይኖራቸው ይችላል፣ ግን ለምን ነው እንኳ ቢሆን ቲያትር ቤት ሰርተውልን ቢሄዱ ኖሮ ያለች የመንግስት ቲያትር ቤት ስትፈልግ እያስገባችን፣ ስትፈልግ በእርግጫ እያለች የምታስወጣን አትሆንም ነበርና ያንን ለመቋቋም ብዬ ቦታ ስጡኝና በራሴ ወጪ ቲያትር ቤት የግል ቲያትር ቤት ልስራ ብዬ ጠየቁኝ። እውነትም የኢህአዴግ መንግስት ትልቅ መንግስት ነው። እውነት ለመናገር ይቅርታ አድርጌልኝና ደጉን ነገር መናገር አለበት። ምን አደረገ? መሬት ሰጠኝ። ሳውዝ አፍሪካ አምባሲ የተሰራበትን እንትና ጠቀ በጣም ትልቅ ስድስት ሺህ ካሬ ነው የሰጠኝ ሰጠኝ። ሌሊቱን በሙሉ ጸጋዬ ማነው ናፎክ ተክሌ ነበሩ። ስንዲው አካኬ ዘራፍ ስል ስፎክር አደርኩ። ተሰጠኝ ደብዳቤ። በደብዳቤ የሰጡኝ ደብዳቤን ያንን ደብዳቤ እጅ ጠዋት እንዴት ነው ስል ደብዳቤው የሚለው ሰባ ፐርሰንቱን መንግስት ሊዙ ይችልልሃል፣ ሰላሳ ፐርሰንቱን አንተ ትከፍላለ የሚል ነው። በጣም ቀለል ነው። ይህጅ በሉስቲ አስሉልኝና ሰላሳ ፐርሰንቱ ልክፈል ብዬ ስል ሰላሳ ፐርሰንቱ ሶስት ሚሊዮን ብር ነው አይሉኝም? አብዳቸዋ እኔ ሶስት ሚሊዮን ቆጥሬ አላውቅም በህይወቴ ዘመን። ምና ምን ማለታቸው ነው ብጮሁኝ እና ምንም ሊያደርጉኝም አልቻሉም። ያ መሬት በዛ ቀልጦ ቀረ። ይሄ ሁለት ሺ አሁንም ወደ ሁለት ሺ ሁለት አካባቢ ባህር ዳር እንደገና ሄጄ አመለከትኩ። አካቸው ሱ አጠገብ ባህር አጠገብ አንድ ቲያትር ቤት ልስራ። እነሱ ኖ አለመለከትኩም እንጂ እነሱ ይችን ወሬ ሲሰሙ መጣችሁ ቦታ እንሰጣችኋለን፣ የራሳችሁ ማስታወሻ ስሩ ብለው ደብዳቤ ጻፉልን። ማስተዳደሩ አካክ የተናፉ ለእኔና ለአፈወርቅ ነው። አፈወርቅ ይሄ አይላንድ ነው የምፈልገው እንጂ የተቆረጠች መሬት አልፈልግም። ያው እምቢ አለ። እኔ ሄድኩኝ፣ እየበረሩ ሄድኩኝ። በአንድ ቀን ካርታውን አወጣው ሰጡኝ። ከባህሩ አጠገብ ጥሩ ቦታ አራት ሺህ ከዛ እንደገና አሜሪካን ሀገር ለስራ ሄድኩኝና እዛ ዲዛይኑን ጭምር ኢትዮጵያዊ ዲዛይን እንዴት ከፈረንጁ ጋር በተዋሃደ መልኩ ኢንዲጅነስ የሆነ ቲያትር ቤት ነው ወይም ኤክስፐሪመንታል ቲያትር ነው የምሰራው ብዬ ያንን ሁሉ አድርጌ ዲዛይን ሰርቼ መጣሁና፣ ልጀምር ነው ስጡኝ ይላቸዋል። አንድ ትልቅ ባለስልጣን ሚስት ማነው ጸሐፊ እፈልገዋለሁ መሬቱ ብላ ስላለች፣ በለውጥ ይሰጥህ እንደሆነ እንጂ አቶ ወስደውም ይሉኛል። ያንን መሬት እንዲ እኔ እኮ ትልቅ ባህል እንትን ልገነባ ነው። እስከ ዛሬዋ ቀን ድረስ መሬቱን በኋላ አዲስ መሬት ነው የምንሰጥህ። እኔ አልፈልግም አዲስ መሬት። ስንት ኖሩ ኖሩ ኖሩ። እና ሰትዮዋ ትተዋለች። ሊዝ ትከፍላለህ። በነፃ የሰጣች ነፃ ተፈራርመን አል ኮንቱ ነ ሁሉ እንዴት ነው በሊዝ የምከፍለው? ሶስት ሚሊዮን ሊዝ ትከፍላለህ። ማነው እንትን ቤቱ የነበረው አፍርሶ ሲሰጣ ምንደ ሚባል ካሳ። እኔ ምን አገባኝ? እኔ መሬት ነው የጠየቅኩት። ይሄ እስካሁን ድረስ እስከ ዛሬዋ ቀን ድረስ ስንት ዓመት ያን ቢሰጡ ይኖሮና ቲያትር ቤት ብሰራ ኖሮ ኤክስፐሪመንታል ቲያትር የፈረንጅ ቲያትር ነው እየሰራን ያለ፣ ነው ኢትዮጵያዊ ቲያትር፣ ኢትዮጵያዊ የብሔር ብሔረሰቦችን ህይወት ያጠረ ያዋሃደ፣ በዛ ላይ የተመሰረተ ሙዚቃ፣ በዛ ላይ የተመሰረተ ቲያትር፣ በዛ ላይ የተመሰረተ ጥበብን በዛ ውስጥ አዳብራለሁ የሚል ህልም ነበረኝ። አሁን አረጀው እንግዲህ፣ ቢሰቱኝም ስንት ዓመት እንደምቆይ አላውቅም። እና እንደዚያ አድርገው ከለከሉኝ። አሁንም ቀንዲልን ማቋቋም በተውሶ ቤት ምንም ማለት ነው። ገና ቀበሌ እየለምነሽ ነው። ቀበሌው ደግሞ ወይም ደግሞ የባህል ማዕከላት የፈረንጆች ባህል ማዕከላት እንደተለመደው መንግስት እየመጣ ነው ሲዘጋብኝ የነበረው ባለፈውም እና አሁንም። መንግስት ባቆረፈ ቁጥር አባርሩልኝ ሲል ሊያባርሩኝ ነው አይደለም። እንደ በዚህ መልኩ የት ነው የምንደርሰው? አላቅም። ለነገር ግን ልጆቹ በጣም በስሜት ተነሳስተው ቀንዲልን እንደገና እንገነባለን ብሎ እንትን ጀምረዋል። እንዳልሹ ግን ውጤታማ ሊሆን የሚችለው ግን የራሳችን የሆነ የራስ የሆነ ቲያትር ቤት ብንስንገነባ ነው ነፃ ከመንግስት አፈና ነፃ የሆነ ቲያትር ቤት በገባት ስንችል ያኔ ነፃ ልንሆን እንችላለን። እዚያ ቀበሌ እኮ ነው ያኔ እያባረን እንትን ግንፍሌ ሁሉ እኮ ሄደን አዳራሽ ተከራይተናል። የድር አዳራሽ አስወጡም፣ ከዚያም ምንም አስወጡም። ኢትዮጵያ በኪነ ጥበቡ ዘርፍ ወደኋላ እንጂ ወደፊት አልተራመደችም እየተባለ በተለያየ ጊዜ ይነገራል። በተለይ ደግሞ ባህልን፣ ታሪክን፣ ጥበብን፣ የአንድን ሀገር አላት የሚባለው ትውፊት ለትውልድ ቀርጾ ማስቀመጥና እንዲሁም ማሸጋገር መስጠት መቻል ማሳየት መቻል ላይ ትልቅ ድክመት አለብን ተብሎ ይነሳል። እንግዲህ ከዚህ አሁን ካለንበት ዘመን ደግሞ ወደኋላ ፈቀቅ ብለን ስንሄድ አይ እንደውም ያ ዘመን የተሻለ ነው፣ አሁንማ ጭራሹንም እየወደቅን ነው። በቴክኖሎጂ እና በፈጠራ አቅም ደግሞ ዘመኑ ይሄኛው የበለጸገ ነው፣ እየታደለ ነው። ግን ያለንን ነገር እየሰራንበት አይደለም፣ እየሰጠንበት አይደለም። አሁን ባለበት ሂደት ያድጋል የሚል ተስፋ አለን። እንደው ጋሸ መቼም እንግዲህ ምዕመን ተስፋ አይቆርጥም ነው የሚባለው። በፍጹም አይቻልም ብሎ ማለት አይቻልም። ምክንያቱም አሁን ካለው ሁኔታ እንዳልኩሽ ነው። አገሪቷ ብዙ አይነኪዎችን አስቀምጣ ያለች አገር ነች። ከፖሊሲ አንጻር አገሪቱ አገሪቷን ከሚመራው ፖሊሲ አንጻር የኢትዮጵያ አሁን ያለችበት አዘቅት በጣም ቀላል ነው ብሎ ማለት አይቻልም። ከጦርነቱ ውጭ በጥበቡም አለም ውስጥ ምንም አይነት መፈናፈኛ እድገት የሌለው ሁኔታ እየተፈጠረ ነው ያለው ብዬ ነው ማስበው። ምክንያቱም በዘመነ ደርግ በጣም ትልቅ የጥበብ ዘመን ነበር ብሎ ማለት፣ ወርቃማው የኢትዮጵያ የኪነ ጥበብ ዘመን ነው ብሎ ማለት የሚቻልበት ጊዜ ደር ነበረ። እንዳልኩሽ ነው ዛሬ የቦለቄና የእንትን መሰብሰቢያ በየቀበሌው የተሰሩ አዳራሾች የዛን ጊዜ የጥበብ መስኮች ነበሩ። እና አርቃኝ ምንም የጥምጥያቸው በሙሉ ያፈሩት እዛ ከቀበሌ አካባቢ ክንትን ነበረ ታውቂያቸው ናቸው፣ ላሊበላ ነፋሲለደስ ቅሻ አባይ ሌሎችም በየብሔር ብሔረሰቦች የተቋቋሙ የኪነጥበቦች እንደዚህ ያበቡበት ዘመን ነበረ። ኪነ ጥበብ የህዝብ አለኝታ የህዝብ ጀ ጆሮ የህዝብ አንደበት ተብላ የተጠራችበት ዘመን ነበረ። እንዳልኩት መዘዙም ያወጡት በዛን ጊዜ ነው እና ዛሬ አሁን አሁን አሁን እየዘመርሻቸውና ህዝብን እያነቃቃሽባቸው ያሉ ሙዚቃዎች የእነ መሐሙድ የእነ ጥላሁን የምታያቸው በሙሉ በዚያ ዘመን የተሰሩ ነገሮች ናቸው ስለዚህ ወርቃማ ዘመን ነበር ብሎ ማለት ይቻላል አፍደፍሮ ለምን ፖሊሲው ያንን ይደግፍ ስለነበረ ነው የመንግስት ፖሊሲ ከመንግስት ፖሊሲ እና ከመንግስት ፖለቲካዎች ውጭ ኪነጥበብ ብቻዋን መራመድ አትችልም። ያፍናትም የሚያነጻ የሚያደርጋትም ያ ፖሊሲ ነው። ራሷን ብቻዋን ከፖለቲካ ተነጥላ የምታበብ ነገር አለች ኪነጥበብ። አንዳንድ ሰዎች የኔን ስራዎች የፖለቲካ ስራ ነው ይላል። አዎ ነው። ምክንያቱም ፖለቲካውን ካልገባህ በምንድን ጉዳይ ነው ስለ ኢትዮጵያ የምትጽፈው? ዛሬ የሀገሪቷን ፖለቲካ የሚገባው ሰው ስለሌለ እኮ ነው፣ ወይም ደግሞ መግባት ስለማይፈልግ እኮ ነው። ቴያትር ቤቶቻችን ዛሬ በአልባልታ ትርጉም በምን በምን ታጭቀው ቁጭ ያሉበት ዋናው ምክንያት እና ስለዚህ ፖሊሲው በጣም ያስፈልጋል። ያኔ እኮ እኔም እንግዲህ አመራር የነበርኩበት በኪነጥበብ ውስጥ ከላዩ ላይ የነበርኩ እኔ ነኝ። እታች የነበሩት ባህል ሚኒስትር አማካሪ የነበሩት እነ አፈወርቅ ተክሌ እነ ገርስ ጸጋይ እነ መንግስቱ ለማ ነበሩ ሚኒስትሩ ወታደር ቢሆንም ዙሪያውን የከበቡት ግን የጥበብ ሰዎች ነበሩእና እንደዚህ ነው ያንን የመሰለ ጥበብን ልናወጣ የቻልነው ከላይ ነው ያለው ከታች ደግሞ እነሱን የመሰለ ትልቅ ሀይል ነበረኝና አሁን ይህ ያለ ወይ ስለ ጥበብ የምንጠይቀው ከላይ ያለ ሰው አለ ወይ እታች ያለው ሀይል ምንድን ነው በምን የተደራጀ ነው? ዛሬ አንድ ቲያትር ከአድጋ ሀገር ፍቅር ተሰርቶ ወይም ብሔራዊ ተሰርቶ ወለጋ መሄድ ይችላል? አሶሳ መግባት ይችላሉ? ወይ ወላይታ መግባት ይችላል? እኛ ድሮ እዚህ የታየ ቲያትር የኢትዮጵያ ህዝብ እንዲያየው መንደር ድረስ ኩራዝ በኩራዝ አብልተን በሻማ ቲያትር እናሳይ ነበረ። ያ ነገር ለምን ከተማው ያየው ከተማው የነቃውን ከተማውን ያነቃው ኪነጥበብ ገጠሩንም ሁሉም እንዲያነቀው እንፈልግ ነበር። ያ ሁኔታ የለም ዛሬ እና ያ በሌለበት ጊዜ ላይ ስለ ጥበብ ዛሬ ምን መሆን አለበት ተብሎ ማውራት በጣም አስቸጋሪ ነው የሚሆነው። በጣም አስቸጋሪ ሁለት ችግሮች እኔ ይታዩኛል። ግልጽ ነው እንደምታቂው። አንደኛው እኔ የኢትዮጵያ ብሔር ብሔረሰቦች ባህል የኢትዮጵያ ብሔር ብሔረሰቦች ቋንቋ ማደግ አለበት መበልጸግ አለበት ያለምንም ጥያቄ የምቀበለውነ ነገር ግን ይሄ ቋንቋ ይሄ ባህል ቻውን ብሎ ከሜዳ ላይ በቅሎ የሚያድግ አይደለም። አንዱ የአንደኛውን ድጋፍ ይፈልጋል። ቀደም ብሎ የበለጸገ ባህል፣ ቀደም ብሎ የበለጸገ ቋንቋ አዲሱን ቋንቋ ይዞት መውጣት መቻል አለበት። ተደጋግፈው ካልወጡ ውድቀት ነው ሁለቱ የሚሆኑት። ጳጳስን እኮ ወላይታ ቋንቋ የወላይታ ቋንቋ ነው እኮ ለአማርኛ ያዋሰው ባርኔጣ ምን ምን ምታያቸው፣ የፈረንጅና የጣሊያን ቃላት አማርኛን እኮ ነው ያዳበሩት። አንድ እንደምንም ብሎ ተሽሎክ ልኮ ማንም ስፈልጎት አይደለም፣ ተሽሎክ ልኮ ገብቶ የገበያ ቋንቋ የገበያ ቋንቋ የሆነ ቋንቋ ያድጋል ያለ ምንም ጥያቄ፣ ገበያ ውስጥ ገብቷል። ጋምቤላ የሚነግደው የሚነጋገደው በአማርኛ ነው። አንቺ ከኦሮሚያ ሄደሽ እኔ ከአገው ምድር ሄጄ ጋምቤላ ላይ ሸንኮራ አገዳ ለመግዛት ሁለታችን፣ እነዚህን ሶሶቹ የሚያግባባ ቋንቋ ግድ ያስፈልግሻል። ያ ደግሞ አማርኛ ሆኗል። አማርኛን ሰው ፈልጎ መንግስት ያዳበረው ነገር አይደለም። በአጋጣሚ ወጣ የወታደርን ወጣ። ከወጣ በኋላ ደግሞ ገበያ ውስጥ ገባ። ከገባ በኋላ ማንም የሚያወጣው አይችልም። የሚያወጣው መች ነው? ሲሞት፣ ሌላ ሀይል ሲወጣ፣ ማን እሱ የሚያፈራው፣ ይሄ ያደገው ቋንቋ የሚያፈራቸው ቋንቋዎች አሉ። ሮኛ ሊሆን ይችላል ሱማሌኛ ሊሆን ይችላል ተሎ የሚግባባ ቋንቋ ይህንን በሙሉ ይወርስና እሱን ያጣ ቋንቋ እንደ ሰው ይወለዳል፣ ያድጋል፣ ይሞታል። ምንም ጥያቄ የለው። ሲሞት የሚተካውን ተክቶ ነው የሚሞተው። ለዚህ አብሮ መስራት አለባቸው። አንዱ አንደኛው እንደ ማለት በአንደኛው ሆድ ውስጥ ነው ጽንስ ውስጥ ነው ማፀን ውስጥ ነው ሌላኛው የሚያድገው ቋንቋ የሚወለደው እና ይሄንን አግባቦት ይሄንን ተግባር የሚመለከት አመራር ያስፈልጋል። እና አሁን ተነጣጥሎ ብቻ ብቻውን ሁሉም የራሱን መንግስት፣ የራሱን ንጉስ፣ የራሱን መስፍን ሊያወጣ እየሞከረ ያለው የትም ሊያደርሰን አይችልም። የበለጠ ችግር ውስጥ ነው የሚያስገባል። አንዳችን አንዳችንን ይገለናል እንጂ፣ አንዳችን አንዳችንን ያጠፋናል እንጂ፣ በምንም ታምር ወደምንፈልገው እንትን አያመራንም። እና ስለዚህ ይሄ የባህል ድግግፎች ቅርርቦትና ተዋህዶ የሚሄደና በጣም አስፈላጊ ነው። ስለዚህ አሁን ያለው ችግር ምንድን ነው ብለሽ ስትይኝ፣ የምንፈልገው የብሔር ብሔረሰቦች ቋንቋ አድጎ የስነ ጽሑፍ ቋንቋ ገና አልሆነም። ቲያትር አልተጻፈበትም፣ ድርሰት አልተጻፈበትም፣ ግጥሞች አልተጻፉበትም። የህዝብ ቋንቋ እንደሆነ ነው። እንግዲህ ቋንቋ ሁለት አይነት አለ ብዬሻለሁ። አንደኛው የህዝብ ቋንቋ አለ፣ ሁለተኛው ደግሞ የስነ ጽሑፍ ቋንቋ አለ። የህዝብ ቋንቋ ወደ ስነ ጽሑፍ ሲመጣ ነው እንግዲህ ቋንቋ መሰረት አለው ብለን ሽምት አሁን ገና ወደ ከህዝብ ቋንቋነት ወደ ህዝብ ቋንቋ ወደ ስነ ጽሑፍ ቋንቋነት እየተለዋወ እየተዘጋገረ ባለ ጊዜ ውስጥ ድጋፍ ይፈልጋል። የማንን የዳበረን ቋንቋ ድጋፍ ያስፈልገዋል። አሁን ግን ይህን አይፈልግም። ሰው ከጥላቻ ተነስቶ ብድግ ብሎ የሌላውን ቋንቋ አትናገር ይልሃል ይልሻል። በሌላ ቋንቋ መጽሐፋት መልቅ ንድ መጽሐፍ ለመርቅ በአማርኛ የተጻፈ ቋንቋ ነው፣ አይመረቅም ተብሎ የተመለስኩበት ጊዜ አለ። ኦፊሻል ነው። እና ምንድን ነው እንዲህ ተሆኖ ያም ቋንቋ አያድግም፣ ይሄም ቋንቋ የሚፈለጉት ሁኔታ ላይ አይሞትም፣ የበለጠ እንዲያውም እየገነ ነው የሚመጣው። እና ይህን እነዚህን ህብረት የሚያስተባብር እነዚህን አዋህዶ ወደ አንድነት ወደ ታላቅነት የሚመራ ፖሊሲ ያስፈልጋል። ይሄ በሌለበት ላይ ዝም ብለን ነው የምንዳክረው። እናም እንደዛው ባሉበት የህዝብ ቋንቋ ተሸክመው ነው የሚቀሩት። ይሄ ደግሞ ባለው ሁኔታ አሁንም እየጨመረ ነው የሚሄደው። ለምን የሚጋራው የሚነጥቀው ነገር የለማ። ማን ማን ይነጥቀዋል? የሚነጥቁት እኮ አንድ ላይ ሆኖ ሲዋሃዱ ነው። ሲዋሃዱ አንዱን አንዱ እየዋጠው ይሄዳል። የግድ ነው የግድ እንግዲህ ያንተ የተወሰኑ ቲያትሮች በውጭ ቋንቋ በውጭ ሀገር እየታዩ እንደሆነ ሰምቻለሁ። እሱ በምን እድል ነው እንደው እንዴት አገኘው ይሄን እድል? በተለይ ደግሞ የኢትዮጵያን ጥበብ፣ የኢትዮጵያን አኗኗር፣ የኢትዮጵያን ባህል፣ የኢትዮጵያ ያላትን ነገር ለውጭ ማህበረሰብም ማሳየቱ አንዱ ትልቁ ነገር ስለሆነ ከዛ ባለፈ ደግሞ ስለ ጽሁፍ ስናወራ፣ ስለ ድርሰት ስናወራ የኛ ሀገር ትያትር ቤቶች አሁንም ያሉት በውጭ ትርጉሞች እየተሞሉ ነው ያሉት እና እንግዲህ ስነ ጽሁፋችን የኛ በውጭ ቋንቋ ተተርጎሞ ወደ ውጭ የመሄድ ድሉ አናሳ የሆነበት ምክንያት እንደው ምን? አንደኛ እኛ ስነ ጽሁፍ ትልቁ ችግራችን ችግራችን እንኳ አይደለም። ትልቁ ኃይላችን በራሳችን ቋንቋ መጻፋችን ነው። ይህ ትልቅ ኃይል ምንኮራበት በራስ ቋንቋ መጽሐፍ፣ በራስ ፊደል መጽሐፍ። ኢትዮጵያን አንድን ቋንቋ ታላቅ ነው የሚያሰኘው ጥንታዊ የሆነ የራሱ ፊደል ሲኖረው በራሱ ፊደል በራሱ ብራና ፍቆ ሲጽፍ በራሱ የራሱን ቋንቋ ወደ ስነ ጽሁፍ ሲቀይር ነው። መቼም ትልቅነቱ የቋንቋውን ትልቅነት የአንድ ሀገርም ትልቅነት እንደሆነም ከዚያም አልፎ የኛ ቋንቋ ሼክስፒርን የሚተረጉም ቋንቋ ሳይሆን ቃይ ጸጋይ ታላቅነታቸው አንዱ አማርኛል የሼክስፒር ቋንቋ ማድረጋቸው ሼክስፒር ዛሬ በዓለም ላይ እነሱ በገነቡት መንፈስ ነው የምናገረው እንጂ እኔ በማምነው አይደለም። እነሱ በገነቡት ቋንቋ ሼክስፒርን በተርጎም የሚተረጉም ቋንቋ የዓለም ቋንቋ ነው ታላቅ ቋንቋ ነው ብለው ወስነዋል። ለዚህም ሽልማት ይሰጣሉ፣ ለዚህም እውቅና ይሰጣሉ። እና ይህንን ተከትለን እኛ ስንተረጉም ነው የኖር ነው አሁንም እየተረጎምን ያለ ነው። ይሄ ግን መቆም አለበት ይሄ የፈረንጅ ተጽዕኖ ነው። ምንም ጥያቄ የለው። ፈረንጅ የራሱን ባህል፣ የራሱን ታሪክ፣ የራሱን ትውፊት በኛ ላይ ለመጫን እና የባህል ቅኝ ተገዥዎች አድርጎ ለማስቀመጥ ያለው አማራጭ የእሱን ስራዎች በሙሉ ወደ ወደኛ ቋንቋ ተርጉመን በህብረተሰቡ ውስጥ ማስረጽ ነው። ይህን እያደረግንለት ነው ያለ ነው። እና ትክክል ነው ወይ አይደለም? ምንም ጥያቄ ትርጉም ትክክል ነው ወይ? አዎ ትርጉም አስፈላጊ ነው። ትርጉም ግን ባላንስ መሆን መቻል አለበት። ለፈረንጅ ሌሎች ሀገሮች እንደ ራሻ የመሳሰሉት ታላላቅ ሀገሮች አንድ ግማሽ አዲስ አበባን የሚያክል የትርጉም ቅድም ያልክሽ የምሰራበት የነበረ የትርጉም ድርጅት አቋቁመው ራሽያ ውስጥ የተጻፈ ጽሑፎች በሙሉ በዓለም ቋንቋዎች ይተረጎማሉ በአማርኛም ጭምር። ለምን ድርሰቶቻቸውን ዓለም እንዲያነብላቸው ደራሲዎቻቸውን ዓለም በሙሉ እንዲያነብላቸው ይፈልጋሉ። በዛም በተጨማሪ ደግሞ በዓለም ላይ የተሰሩ ደግሞ ታላላቅ ስራዎች ደግሞ ሆኑ ወደ ራሻኛ ይተረጎማሉ። የስነ ጽሁፍ ምሁራን በሙሉ ደግሞ ብንዲ ከዓለም ጋር እንዲገናኙ በስነ ጽሁፍ ዓለም ላይ ያላቸውን ደረጃ እንዲያመጻጥኑ፣ እንዲያወዳድሩ በዚህም በዚያም እየተረጎሙ እንዲህ አይነት መንግስት እንዲህ አይነት ስርዓት ያለው መንግስት ሲኖር በጣም እንትን እኛ ጋር ወንጀል ነው በአማርኛ መጽሐፍ ተብሎ እንደተወገሰ ሁሉ መንግስት ይህንን ድጋፍ አይሰጥም እንጂ እየተተረጎሙ በአለም መድረኮች ሸልፎች ላይ መቀመጥ ነበረባቸው ፍቅር እስከ መቃብር እስካሁን ድረስ አልተተረጎመ ኖብል ግን ሊያሸልመን የሚችል ነው ማንም አፍሪካ ሀገሮች አፍሪካ ሀገሮች ኖብል የሚሸልሟቸው ፈረንጆች ለምንድን ነው በቋንቋቸው ስለጻፉላቸው ስለተረጉሙላቸው ማንም እንግሊዝኛን የሚያዳብር ቋንቋ ይሸለማል ያለምንም ጥያቄ። በእንግሊዝኛ የሚናገር መሪ ይከበራል ያለምንም ጥያቄ። በእነሱ ንጉሰ ነገስቱ ፈረንሳይኛ ይችላል። መንግስቱ ኃይለማርያም እንግሊዝኛ ይችላል፣ ግን አይናገርም ነበር። በአማርኛ ተናግሮ አስተርጓሚ ነው የሚለው ነበር። የእኛ መሪዎች ግን በተተበተበ በዚህ በተቆራረጠ ያሁን ችሎታ በሌላቸው እንግሊዝኛ ሲወሸክቱ ነው የምሰሚያቸው ለመክብር ለማግኘት ፍቅር ለማግኘት በእንግሊዝኛ በተናገረ ቁጥር ለዚያ ሀገር መሪ ቅርብ ነው የሚሆነው። ህዝብ ራሻ መሪ እንግሊዝኛ ይችላል ምን ጥያቄ የለም። የፈረንሳዩን በደንብ የሌሎች ሀገሮች ቻይና በደንብ ነው። የቻይና መሪ በእንግሊዝኛ ሲናገር ሰምተሽ ታውቂያለሽ? እና እራሳችን ክብራችንን በዚህ በኩል ለራሲያን ትልቅ ሮል እየተጫወት ያለ ነው በአማርኛ ነው ምንጽ መንግስት ግን አረዳለ። ይህንን ታላላቅ ስራዎች መርጦ ወደ ሌሎች ቋንቋዎች ትርጉሞ ዓለም ቋንቋ ላይ የኢትዮጵያ ስነ ጽሁፍ እንዲገኝ ማድረግ የመንግስት ሚና የኛ አይደለም። ለምን ተረጉመው፣ እኔ አልተረጉምኩ። በነገሮች ላይ ለመጀመሪያ ጊዜ ነው። ከጸጋዬም አልተተረጎመ። በነገሮች ላይ የመንግስቱ አላቻጋ ብቻ ራሳቸው ተርጉመውታል፣ ግን መድረክ ላይ አልታየም። ወደ አወቅ የምትል ላይ የታየች እንትን አለች። ለአንድ ፌስቲቫል ላይ እሷ ነች የኔን። እንዴት እንደተረጎመ እኔም ራሴ የማውቀው ነገር የለኝም። እንግሊዞች ወስደው ተረጎሙት። ለምን ዳሃደግ የምትለዋ እንትን በአፍሪካ ላይ በጣም ትልቅ ኢምፖርተንት የሆነ ስም አላት ተብሎ ተወሰነ። ስክራምብል ኦፍ አፍሪካን ፈረንጆች ኮሎኒያሊስቶች ሲከፋፍሉ እንዴት አድርገው እንደከፋፈሏት የሚታሳይ ነች። እናትዬዋ እስር ቤት ነች፣ የተወለደችው እስር ቤት ነው ልጇ። አስራ ሰባት ዓመት በኋላ ነፃ ወጣች ተብላ ተለቀቀች፣ ከተማ ገባች፣ የምታውቀው ሰው የለም። ተመልሳ እስር ቤት ነው እኔ እናቴም ዘመዶችም እስረኞች ናቸው ብላ ልመለስ አለች። አትመለሽም፣ ሰው ግደይ ተባለች፣ ወይ ሰው ግደይ ወይ ወንጀል ስር ወንጀል አልሠራም፣ እናቴ ጋር አስገቡኝ። በዚያ ነው ታግሎ ይሄ ለአፍሪካ ለአውሮፓ ደግሞ ትልቅ አዲስ ግኝት ነው መስሎ ስለታያቸው ተርጉሞ ግዚገር ፈረንጆች ሰሩት። እና ከዛም ብቻ አይደለም ድንብራ የሚባል ወርልድ ድራማ ፌስቲቫል የሚባል አለ፣ በጣም የታወቀ በመጣል በስንት ዓመት አንድ የሚደረግ በዚያ ላይ ያቀረቡትና ሀያ ስድስት ቀን አሳዩት። ፌስቲቫል ላይ አንድ ቀን ነው የሚታየው። እና ይሄ እኔ አልነበርኩም እኔን አልጋበዙኝም ሄጄም አላየሁትም። ሳንቲም አላገኘሁበትም። ምክንያቱም ኢትዮጵያ የዓለም የመጽሐፍት እንትን እንደሚባለው መብት እንትን ውስጥ አባል አይደለችም። አባል ባለመሆኗ ክፍያ አትከፈልም። ለምን ንጉሰ ነገስቱ የዛን ጊዜ የመጽሐፍት በዚህ በእንትን ላይ የዓለም የመጽሐፍት እንትን ውላለ እንደሚባለው እባክሽ ይሄ መብት ምንድን ነው? ማንኛውም ትርጉም ሲተረጎም ለተተረጎመበት ሀገር ለደራሲ ወይም ለአገሩ ክፍያ አለው። ያንን እንዲከፍል የሚል ውል ነው እና ይህንን ኢትዮጵያ ትግባ ሲባል ንጉሱና የንጉሠ ነገሥቱ የነበሩ ምሁራን ነ እኛ የትኛው መጽሐፋችን ነው ወደ ውጭ የሚተረጎም፣ እኛንን ብዙ ተርጉመን ምንማር እና በተረጎምነ ቁጥር ከከፈልነ ብዙ ባለዕዳዎች ነው የሚሆነው፣ እና አንገባን ብለው ቀሩ። የወቅት ድርስ አልገባልም እኛ እና የእኛም ሲተረጎም የተወሰኑ ደራሲዎች እንደዚህ አይነቱ ማለት ነው ብር ሳያገኝ ይቀራል እንጂ ለኢትዮጵያ ግን ጠቅሟል እና በዚያ መሰረት ሁለተኛው የመንታናትን የተረጎሙት ራሻኖች ናቸው። ተረጎሙ መጽሐፍ አድርገው አብጠውታል፣ ቲያትር ቤቱ ማሳይተውታል። እና እነዚህ ሁለቱ ድለኝ እንደ እድል ሆኖ የኔ የተተረጎሙ ናቸው አጋጣሚ ነው ብዬ ነው ማስበው። ነገር ግን ይህን ሲስተማቲክ በሆነ ስርዓት ባለው መንገድ መንግስት ቁጭ ብሎ ምርጥ የሆኑ ስራዎች እየተተረጎሙ የዓለም መድረክ ላይ በዓለም የመጽሐፍ መደርደሪያ ላይ የኢትዮጵያም ስም ቢጠራ በጣም አስፈላጊ ይመስለኛል። እንደው እንግዲህ አስኳላ ላይ እናሳ የተወሰኑ ነገሮች እንግዲህ የኢትዮጵያ ቀደምት የጥበብ መሰረቷ ሃይማኖትና ሀገር የሀገሬው ወይም ደግሞ ማህበረሰቡ ፍልስፍና ላይ እየቆመ ነበረ። ከዛ በኋላ እንግዲህ አስኳላ ቀጥታ መጥቶ ሁለቱንም ጠራርጎ አስወጥቶ እስካሁን እንግዲህ ቅርንጫፉን ዘርግቶ ያለ እሱ ነው። እንደው እሱ ደግሞ የሸረሸረብን ብዙ ነገሮች አሉ። እሱ ያበላሸው ለመጠገንም እንግዲህ ረጅም ጊዜ የሚወስድ ነው። እንደው ምንድን ነው በተለይ ጥበቡ ክፍል ላይ ኢትዮጵያ እንድታጣ እያደረጋት ጉዳይ ና አንቺና እንዲህ አድርጎ እዚህ የሚያነጋገረን ጋቢ ለብሰን ወይ ደግሞ ያደገ የኢትዮጵያ ባህል ልብስ ለብሰን መነጋገር እንችል ነበራለ። ይህን ሁሉ ያደረገን አስኳላው፣ አስኳላ ባዶ መሬት ላይ መገንባቱ በቀጥታ ይዞን የገባው ፈረንጅ ሀገር ነው እና ፈረንጅ ሀገር ይዞን ሲገባ ደግሞ የፈረንጅ አሽከሮች ነው ያደረገ። የፈረንጅ ታሪክ አዋቂዎች፣ የፈረንግ ባህል ተረካቢዎች፣ የፈረንጅ ቋንቋ ተማሪዎች፣ የፈረንጅ ስብእና ወራሾች ሁሉን ነገር ፈረንጆች አደረገ እና ኪንደርጋ ከህፃናት መዋያ ጀምሮ እኮ ነው ተንከባክቦ ወስዶ ፈረንጅ ሀገር የሚያስገባል። ዛሬ የህፃናት መዋያ ሄደሽ በእንግሊዝኛ ካልተናገርሽ አህያነሽ የምትደበደቢ እኮ ነሽ አንቺ። የብሔር ብሔረሰቦችን ቋንቋ ተናገርክ ተብሎ ጀርባው ላይ እኮ ተለጥፎበት ውስጥ አራት የሚሱቁበት ነው ያንን ቤቱ ሂዶ አባቱ ለአባቱ እንዲህ ያርገው ደበደቡኝ፣ ለምን በብሔረሰብ የቋንቋ ተናግሬ። እንኳን ምን አባ ለምን ተናገር ነው የሚባለው? ዛሬ ወጣቱ ራሱ ህንፃ፣ እንዲሁ ነው ያደገ ልጅ ፈረንጅ ሀገር ገብቶ ምንድን ነው የሚሆነው? ፈረንጅ ነው የሚሆነው። ፕሮፌሰር ይሆናል። በምን በግብር ብዙ ጊዜ የምናገረው ምሳሌ አለ። ይሄ ፕሮፌሰር በግብርና አሜሪካን ሀገር ገብቶ የአሜሪካንን ትራክተር ይለውጣል፣ ያለምንም ጥያቄ የአሜሪካንን ትራክተር። ፈረንጅ አንግሉ እንዲህ ቢሆን ምናምን ብሎ ኢትዮጵያ ውስጥ ግን አምስት ሺህ ዓመት የታረሰች መራሽ አለች። አሁንም አልተለወጠች። ፕሮፌሰር የለንም። አሉም ታውዘንድስ ስለ ሼክስፒር እናወራለን፣ ስለ ሸሆብ እናወራለን፣ ስለ ሼክ ጅብሪል እስቲ ሁለት ግጥሞች ቅኔት ስለ ፑሽኪን እናገር ልሻለሁ አንድ ዓመት ትፈልጊ አወራሻለሁ። እንዴት አስኳላማ እንዴት አድርጎ እንዳጠበን። ይህ ማለት አስኳላ አስፈላጊ አይደለም ማለት አይደለም። ብዙዎቹ በእኔ ላይ የሚሳሳቱት እኔ መሰረቱ ኢትዮጵያዊ አገር በቀል ሆኖ ከላይ ነው አስኳላ መቀመጥ ያለበት፣ ከበላዩ ነው እንጂ እሱ መሰረት ሊሆነን አይችልም ነው የእኔ ጥያቄ። እና ያላጠፋው ነገር የለም ባጭሩ። ፋውንዴሽኑ ሲመሰረት እኔ በግሌ በጣም ደስ አለኝ። ጋሽ አያልነህ ሙላቱ ፋውንዴሽን ተመሰረተ። ይህ ደግሞ በተለይ ለኪነጥበቡ ክፍል ከፍተኛ አስተዋጽኦ አለው እና ጋሽም ምን እንድትሰማህ ብትነግረኝ ከዛ ደግሞ ፋውንዴሽኑ እንግዲህ እስከ መቼ ድረስ ውጤታማ ሊሆን እንደሚችልም። አይ ውጤታማ የምታደርጉት እናንተ ናቸው። እዚ ውስጥ የነበራቸው ሰዎች እያንዳንዳንዱ የራሱን የሆነ አስተዋጽኦ ራሱን የሆነ ራሱ የሆነ እርምጃ መውሰድ አለበት። እንደምታውቂው ነው እኔ የተናገርኩት። ይሄ ፋውንዴሽን በሌሎቹ ጋር እንደሚነገረው ዝም ብሎ ተሰብስቦ ሽልማት ለመስጠት እና ያለ ሙላት ምናምን ተብሎ እንዲወራ አይደለም። እዚህ ዓላማ የለኝም። እኔ ይሄ ፋውንዴሽን ብቅድም ያልኩ ነው መሰረታዊ የሆነውን የሀገር በቀል እውቀትን መሰረት አድርጎ በዛ ላይ የተሰሩ ስራዎችን ኢንክሬጅ ማድረግ መገፋፋት ወደፊት ማራመድ፣ ለነሱ ሽልማት መስጠት። ምንሰጠውም ሽልማት የሀገር በቀል እውቀትን ሙዚቃ፣ የሀገር በቀል እውቀትን ድራማ፣ የሀገር በቀል እውቀትን ስነ ስዕል ወዘተ የሚያንፀባርቁ ስራዎችን የሰራ ወይም በዚያ ላይ ጥናት ላድርግ የሚል ሰው ይህንን ነው ልናዳብረው የምንፈልገው እና በኛ በኛ በኩል እና ለዚህ ደግሞ እያንዳንዳችን የተቆረቆርን ከሆነ ባህላችን ጠፍቷል፣ ማንነታችን ተንቋል፣ ሕይወታችን ጎስቅሏል፣ ቋንቋችን ብሔር ብሔረሰቦች ቋንቋ ሳይቀር መሰረቱን አጥቷል። እነዚህን ኢትዮጵያዊነትን የሚያዳብሩ ትልቁ እሴቶቻችንን ወደ ላይ ከፍ መድረግ አለብን ብሎ የሚያስብ ኢትዮጵያዊ ከኔ ጎን ይሰለፋል ብዬ አስባለሁ። እንጂ ይሄ እንደ ሌሎቹ ዝም ብሎ ለማስተማር ንት አይደለም። እንደዚህ አይነት አላማ የለኝም። ለዚህ ደግሞ እያንዳንዳችሁ አሁን ቅድምታችሁ ተሳትፏችሁ ሁሌ ሁሉም ሰው መሆን አለበት። እኔ ስሜን ሰጥቻለሁ። የምችለውን ነገር ደግሞ ሀብትም በምንም የማወርሰውም ነገር የለኝ። በጠቅላላ ይወርሳል ብዬ የማስበው ይሄ ፋውንዴሽን ነው እና ለዚህ ነው አይኔ እያየ ባቋቁሙ የተሻለ ነው። ካለፈ በኋላ የሚቋቋሙ ነገሮች ወይ ልጆች መጽሐፍ መከፋፈል ይጀምራሉ፣ ወይ ደግሞ ያለ አግባብ የሆነ ነገር ተደርጎ ገንዘብ መሰባሰቢያና የግለሰቦች መበልፀጊያ ሊሆን ይችላል። ይህንን ሁሉ ለመቆጣጠር እኔ ያለሁት መገንባቱ አስፈላጊ ነው። እናንተ ጋር አሁን የብይ ያሰብኩበት ዋናው ምክንያት ይሄ ነው። አድማጮቻችን እንግዲህ ቆይታ ያደረግነው ከባለቅኔ ጸሐፈ ተውኔት ደራሲ ምን ልበላችሁ እንግዲህ ቀደም በመግቢያው ላይ እየጠቀስኩላቸው ሁሉ ባለሙያዎች ባለቤት ከሆነው ከጋሽ አያልነህ ሙላቱ ጋር ነው። እንግዲህ ጋሽ አያልነህ ሙላት ከአንድ ሰዓት በላይ እንደላደረግ ነው። ጊዜን ስለሰጠኝ ከኔ ጋር ቆይታ ስላደረክ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። ፋውንዴሽኑ ግን ጋሼ ከኛ ጋር ቆይታ ስላደረክ፣ ስላከበርከን፣ ቤት ስለጋበዝከን፣ ስለጫወትከን ስለየተወሰነውን ከህይወት ላይ ሸርፈ ስላካፈልከን ክብረት ይስጥልኝ። ለአንቺም እንደዚሁ እግዚአብሔር ይስጥሽ። እግዚአብሔር ጀመርሽውን መንገድ ብርሃን ያርግልሽ። በዚህም ደግሞ ብዙ ሀገር ምጠቅሚ ለሀገር ጠቃሚ የሆኑ ስራዎችን ምታቀርቢ ብዬ አምንብሻለሁ። እና ጥሩ አንደበት አለሽ፣ ጥሩ ግንዛቤ አለሽ። ይህንን የኢትዮጵያ ሕዝብ እንዲጠቀምበት እግዚአብሔር አንቺን ምድሩ እንስጥሽ፣ ጊዜ ሆን እድሜ ሆን ስጥሽ። በጣም አመሰግናለሁ። አሜን፣ ጋሸዋ